እነዚህ ሟርተኞች ዋና ዓላማቸው ችግር መናገር ነው። ድርቅ ይመጣል፣ ረሃብ ይመጣል፣ ኤክስፖርት ማድረግ አትችሉም፣ አታድጉም፣ የእናንተ ልክ ይህ አይደለም ብሎ ኔጌቲቭ ኢነርጂ እኛ ላይ መዝራት። ወትሮም ቢሆን ነገሩ ግራ ነበር። ሀያ ሚሊዮን ህዝብ እየተራበ በስንዴ ምርት ራሳችንን ችለናል ሲባል ዜጎች ይልሱቲ ቀምሶት ቸግሯቸው ረሃብ ስንት ቀንም ይፈጃል እያሉ የሚያልቁ ሰዎች ባሉበት አገር ስንዴ ኤክስፖርት አድርገናልም ሲባል ወደ ደግሞ የኢትዮጵያን ስንዴ ገዝቻለሁ ብሎ የሚናገር አንድ አገር ሲጠፋ ሲታሰስ ቢውል የትኛውም አገር ከኢትዮጵያ ስንዴ ስለ መግዛቱ የሚያሳይ አንድ መስመር ማስረጃ ሲቸግር የዚህ ስንዴ ነገር ልክ እንደ ማንኛውም የብልጽግና ሹማምንት ውሸት ተደርጎ መታሰቡ የሚጠበቅ ነበር። ዘኢኮኖሚስት የብልጽግናን ውሸት በሳተላይት ማስረጃዎች ከማጋለጡ በፊት ይህንን ነገር አንቀበልም ብለው የተለመደው የአገዛዙ ቅጥፈት ያደረጉ ሰዎች መበረከታቸውም ለዚህ ነበር። ጥይት ኤክስፖርት ላደርግ ነው፣ ነዳጅም ወደ ውጭ ልልክ ነው ብሎ የዋሸ መንግስት ስንዴ ለዓለም ገበያ ሸጥኩ ሲል የሚታመንበት ማጂክ ሊኖር አይችልም። ብልጽግና ይዋሻል፣ በተለይ ጠቅላይ ሚኒስትሩ እጅግም ይቀጥፋሉ። ለዚህ ማስረጃ ዘኢኮኖሚስትን ያንብቡ ተብሎ የተጋበዘ ሰው ባሳለፍነው ሳምንት አብያመ ጣሁት የሚሉትን የግብርና ውጤት እውነት ቢሆን ጥሩ ነበር። አብይ አህመድስ፣ አግሪካልቸራል ሪቮሉሽን ኢዝ ቱ ጉድ ቱ ቢ ትሩ በሚል ርዕስ የጠቅላይ ሚኒስትር አብይ ፈጠራዎች በትላልቅ ተቋማት ውሸት ናቸው ሲባሉ ያገኛል። ጠቅላይ ሚኒስትሩ ራሳቸው ዋሽተው ሳይበቃቸው የተከበረውን ስመጥሩን በተዋጣላቸው ባለሙያዎች ሲመራና ሲሰራ የነበረውን የማዕከላዊ ስታስቲክስ ኤጀንሲን ዋና የውሸት አሃዞቻቸውን መፈልፈያ ተቋም ስለማድረጋቸውን በዝርዝር ያነባል። እዚያ ጋር ወንድማቸው የመከላከያ ጀኔራል የሆነ እሳቸው የኦሮሚያ ወጣቶችን እየወሰዱ ሲያግሩ ከነበሩ ሹማምንት አንዱ የሆኑ ሰው አሉ። ስማቸውንና ግብራቸውን አስቀምጦታል። ይህንን የስንዴ ቁጥር ይህንን ቤተ መንግስቱ፣ በአንድ የውሸት ቀን የፈጠረውን አሃዝ አስተጋባ የተባሉት እኒህ ሰው ያንኑ አድርገዋል። ይህ ሁሉ ሲደረግ ግን የውሸት ነገር ነውና አልተቀላጠፉም። ማዕከላዊ ስታስቲክስ ኤጀንሲና የጠቅላይ ሚኒስትር ጽሕፈት ቤት የፈጠሩትን የስንዴ ምርት በአንድ በኩል እንዲነገርና እንዲሰራጭ ሲደረግ እውነተኛው መረጃ ግን ከብሔራዊ ባንክ ድረገጽ ላይ አልተነሳም ነበር። እናም ከርሞ ከርሞ ባለፈው ወር ተወገደ። ይህንን የስንዴ ምርት ና አይልኝ ተብለው አዲስ አበባ ከሄዱና በብልጽግና ሚዲያዎች ፊት ቆመው ከመሰከሩ ፈረንጆችና አፍሪካውያንን መካከል ይሄ ነገር ውሸት ሆኖ ሲረጋገጥ በድጋሚ አስተያየት ለመስጠት ተቸግረው ታይተዋል። ዘ ኢኮኖሚስት ከዚህ በፊት የተናገሩትን ጠቅሶ አሁንስ ምን ትላላችሁ ሲላቸው አፈርን ማለት የቀራችሁ ያህል ይለፈን ብለዋል። ይህ ዘኢኮኖሚስት ለዓለም ያስነበበው የጠቅላይ ሚኒስትር ዐቢይ ቅጥፈት ውሸታቸው ዓለም አቀፋዊ እንደሆነ አድማስ ዘለልና ባህር ተሻጋሪም እንደተደረገ የሚያሳይ በተለይም ከአገዛዙ ጋር ለሚሰሩ መንግስታትና ዓለም አቀፍ ተቋማት ጥሩ ማስረጃ የሚሆነ ነው። በዚህ ዝግጅት ይህ መጽሔት ያስነበበውንና ያጋለጠውን ሐሰት በዝርዝር ወደ እናንተ እናደርሰዋለን። ጽሑፉን ግን ብቻ አይደለም፣ የብልጽግና መንግስት ስንዴ ኤክስፖርት አደረገው የሚለው ሶማሌ ክልልና ትግራይ እየሸጠውን እንደሆነ የምንነግራችኋለን። ሶማሌና ትግራይ ክልሎች ደግሞ የኢትዮጵያ ክልሎች እንጂ የውጭ አገር ናቸው እንዴ የሚለውን ጥያቄ እያሰባችሁ ስትከተሉን አስገራሚ ምላሽ ታገኛላችሁ። እንደገና ደግሞ ከአንድ ዓመት ከመንፈቅ በፊት ወደ እናንተ ያደረስንውን አንድ ዘገባ እንድናስታወሳችሁ የሚያደርገን ምክንያት በመጽሔቱ ሀተታ ላይ እናገኛለን። ጄኔራሉ የህዝብ ቁጥር ለመቀነስ በግድያ ላይ ወንድ ቸው የመንግስትን የፈጠራ አሃዝ ለማብዛት በኤጀንሲው ላይ የመሰማራታቸውን ግጥም ጥሞሽም እናደርሳችኋለን። ከዚህ በእንግሊዝኛ ከተነበበ ዓለም ሆይ ከአዲስ አበባ የተነገረህን ቅጥፈት ስማ ተብሎ በፈረንጅ አፍ ከተጻፈ ምርመራ ሪፖርት ጋር አብረን እንቆይ። እነዚህ ሟርተኞች ዋና ዓላማቸው ችግር መናገር ነው። ድርቅ ይመጣል፣ ረሃብ ይመጣል፣ ኤክስፖርት ማድረግ አትችሉ። በምግብ ራስን ለመቻል የምናደርገው ጥረት የተሳካ ስራ ነው። ብዙም ማናስጨኸው ያን የማይፈልጉ ኃይሎች በተለያየ መንገድ እንዳይቆመጥጡን ፈርተን ካሁን በቀር በምግብ ራስ መቻል ኢትዮጵያ ውስጥ አሳክተናል። ኢትዮጵያ ስንዴ ምርታ ራሷን በመቻሏ የሚከፋው ሀገር ማን ነው? ለምንስ ይከፋዋል? ቻይና ምርታ ራሷን በመቻሏ፣ ዩክሬን በስንዴ ምርት በመታወቋ፣ ካናዳ በዓመት 25 ሚሊዮን ሜትሪክ ቶን ስንዴ በማምረት የሚቀየማት ማን ነው? የሚል ጥያቄ የሌለባቸው ጠቅላይ ሚኒስትሩ በተለይ ስለ ስንዴ የፈጠሩት ውሸት በዘ ኢኮኖሚስት ላይ ሲነበብ እንዲህ ይላል፣ የአፍሪካ የዳቦ ቅርጫት ኢትዮጵያ ትሆናለች። ይህንን ያሉት ጠቅላይ ሚኒስትር አብይ ናቸው። የኢትዮጵያው ጠቅላይ ሚኒስትር መንግስት የሚያካሂደው የግብርና ምርት እንቅስቃሴ በአንድ ወቅት የሚያስፈልጋትን የስንዴ ግብዓት አንድ አራተኛውን ከውጭ ታስገባ የነበረችው አገር ራሷን መቻሏን ይህም ሳይበቃት ለውጭ ገበያ ማቅረቧን በተለይም እስከ 2023 ድረስ የነበረው ዘመን ይህ የስንዴ ነገር በኢትዮጵያ ምድር መትረፍረፉን ይናገራሉ። እነዚህ የአብይ ቁጥሮች እውነት ቢሆኑ ኖሮ እሳቸውን የአፍሪካ የግብርና ሪፎርም ሞዴል ያደርጋቸው ነበር። እንዲያም ሆኖ የንግድ መረጃዎች፣ የገለልተኛ ተቋማት ማስረጃዎችና ሌሎች ሰነዶች እነዚህ የአብይ አህመድ የስንዴ ቁጥሮች መሬት ላይ የሌሉ ህልሞች ናቸው ይላሉ። የስንዴ ምርትን በተመለከተ ትንሽ ለውጥ እንዳለ የሚያሳዩ ነገሮች ቢኖሩም አብይ እንዳስጮሁት ግን አይደለም። ይህ እውነት ቢሆን ኖሮ 129 ሚሊዮን የሚደርስ ሕዝብ ላላት ኢትዮጵያ መልካም ዜና ነበር። ከዚህም አልፎ ጠቅላይ ሚኒስ ሚኒስትሩ በትላልቅ የዓለም መድረኮች የሚወደሱበትና ለዓለም ምሳሌ የሆነ ውጤታማ ሪፎርም ያካሄዱ ተብለው የሚነሱበት ነበር፣ እያለ የሚቀጥለውን ይህንን ዘገባ መመልከታችንን ገታ አድርገን፣ ስለዚህ ስለ ዓለም አቀፍ ምስክርነት አንድ ነገር አንስተን እንለፍ። የኢትዮጵያ ሕዝብ አደነቀኝ አላደነቀኝ ምን ጥቅም አለው? ኢትዮጵያዊ እንደሆነ ከኔ ይልቅ ፈረንጅ ነው የሚያደንቀው፣ ከኮሪደር ልማት ይልቅ ዱባይ ነው የሚዝናናው። ቄሱም ሸኩም ምስጋና ትቶ ማልቀስ ብቻ ስራው ባደረገ ሀገር አልመሰገንም እያሉ የሚናገሩት ጠቅላይ ሚኒስትሩ ይህንን ስለስንዴ የፈጠሩትን ውሸት የሚጋራቸው የውጭ ሀገር ሰው ሲያጡ ራሳቸው ሲናገሩት ተሰምተዋል። ይህንንም ሲያጨበጭቡላቸው እሳቸው አመሰግናለሁ ይላሉ።

ይህ በአፍሪካውያን ፊት ከአፍሪካ አንደኛ ሆኛለሁ የሚያስብለው ወሬ የጠቅላይ ሚኒስትሩ ፈጠራ ነው የሚለው ዘ ኢኮኖሚስት ወደ ማስረጃዎቹ ይገባል። በኢትዮጵያ ውስጥ የመንግስት ስትራቴጂ በክላስተር ማረስ ይባላል። አርሶ አደሮች ትናንሽ መሬቶቻቸውን ገጣጥመው የምርት መሳሪያዎችን ከቀረጥ ነጻ በሆነ መንገድ አስገብተው በጋራ እንዲያርሱ ይደረግ ይባላል። ስንዴ ያመረትን የሚሉትም በዚሁ መልክ ነው። ሌሎች የግብርና ምርቶች በሙሉ እንዲወገዱ ተደርገው ስንዴ ብቻ እንዲመረትበት፣ መስኖም ለዚሁ ዓላማ እንዲውል አድርግ ያለሁም ይላሉ። በክልል ኤርፖርቶች አጠገብ ዩኒቨርሲቲዎች ግዛት ውስጥ የመንግስት መስሪያ ቤቶችም ግቢ ሁሉ ስንዴ እንዲያመርቱ የሚል ትዕዛዝም ተላልፏል። ይህንን ሁሉ አድርጌ ይላሉ ጠቅላይ ሚኒስትር ዐቢይ። በ2022ና 2023 የምርት ዘመን 151 ሚሊዮን ቶን ቡና መረትሁ። ይህ ቁጥር በሚቀጥለው ዓመት 23 ሚሊዮን ገብቷል። ይህም ከዓለም ዘጠነኛዋ ትልቅ ስንዴ አምራች ሀገር ባለቤት ሆኛለሁ ይላሉ። የእሳቸው ንግግር ሳይበቃ የውጭ ሀገር ሰዎች ሄደውም እንዲገረሙ ሲያደርጋቸው ተስተውሏል። ለምሳሌ ቢልጌትስ የኢትዮጵያ ግብርና ውጤት አስደናቂ ነው ብለዋል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ለጠቅላይ ሚኒስትር አብይ በግብርና ምርት ስራ ታሪካዊ አብዮት ያመጡ ብሎ ሲሸልማቸው ታይቷል። የአፍሪካ ልማት ባንክ ፕሬዚዳንት አዴሲናም አፍሪካ ራሷን ለመመገብ ብቁ ነች በማለት የኢትዮጵያን ስንዴ ምርት የማይታመን ብለውት ነበር። የሚገርመው ግን የአፍሪካ ልማት ባንክ ፕሬዚዳንት ይህንን ቢሉም መስሪያ ቤታቸው አሃዙን አይቀበለውም። ባንኩ በራሱ መረጃ መተንተኛና መሰብሰቢያ ላይ ተመስርቶ በአገሪቱም ውስጥ ከሚያደርገው እንቅስቃሴ ተነስቶ የኢትዮጵያ ስንዴ ምርት ጠቅላይ ሚኒስትሩ እንዳሉት 23 ሚሊዮን ቶን ሳይሆን ወደ 7.5 ሚሊዮን ቶን ገደማ ነው ብሏል። ይህ በ20324 የምርት ዘመን ነው። ባንኩ የሚለው ይህንኑ ነው እያለ የሚቀጥለው ጽሑፉ የሚያስታውሰው የአፍሪካ ልማት ባንክ ፕሬዚዳንት ንግግር ለብልጽግና ሚዲያዎች የተናገሩትንም ነው። የባንኩ ፕሬዚዳንት ያጎላመሱትን የአብይን ውሸት ምክትላቸውና የምስራቅ አፍሪካ የባንኩ

በነገራችን ላይ አብዱል ካማራ ማለት ከአንድ ዓመት ከመንፈቅ በፊት በባለሥልጣናት ትእዛዝ በመንግሥት ወታደሮች ተደብድበውና ታስረው በኋላም እዚህ ሀገር አልሠራም ብለው የለቀቁት የአፍሪካ ልማት ባንክ ኃላፊ ናቸው። በወቅቱ ኢትዮጵያ ለባንኩ የምትከፍለውን ዓመታዊ መዋጮ አምስት ነጥብ ሁለት ሚሊዮን ዶላር ከፍለናሃል ብለህ እመን ተብለው የተደበደቡትና የታሰሩት ካማራ ከኢትዮጵያ ሲወጡ የአፍሪካ ልማት ባንክ በኢትዮጵያ የነበረውን ቢሮ ዘግቶ የቁጣ መግለጫ አውጥቶ እንደነበር አይዘነጋም። ከዚያ በኋላም መንግስት ካማራን ይቅርታ ጠይቆ ጠቅላይ ሚኒስትር አብይም ሊያታልሉም ሲፈልጉ የልባቸው ሲደርስም ማባበል ሲያምራቸውም ለሰዎች እያነሱ የሚሰጡትን የወርቅ ሀብል ሰጥተዋቸው እንደገና ወደ ኢትዮጵያ የተመለሱም ናቸው ከአማራ አሁን ደግሞ እሳቸውና ያለቃቸው የብልጽግናው አገዛዝ አመረቱ ስለሚለው ስንዴ የሐሰት ምስክርነት መስጠታቸውን ከዚያ ኢኮኖሚስት ላይ መረዳት ይቻላል። አስገራሚው ነገር ባንኩ ይህንን ጉዳይ በተመለከተ ያለው መረጃ ጠቅላይ ሚኒስትሩ ከገለጹት ከሶስት እጥፍ በታች ያነሰ መሆኑ ነው። ከባንኩ በተጨማሪ ኢትዮጵያ ድረስ ሄደው ስለ ኢትዮጵያ ስንዴና ግብርና የተናገሩት ቢልጌትስ ስለጉዳዩ ስለ ጉዳዩ ሐሰተኛነት ተነግሯቸው ማብራሪያ እንዲሰጡ ሲጠየቁ ምላሽ አለመስጠታቸውን መጽሔቱ ይገልጽና እንዲህ ይቀጥላል። ከብልጌትስና ከአፍሪካ ልማት ባንክ ፕሬዚዳንት ውጭ የአብይን ቁጥሮች የትኛውም የውጭ ተቋም ሲጠቅሳቸውም ሲያሳምናቸውም ሲያምናቸውም ሆነ ሲደግፋቸው አይስተዋልም። የአሜሪካ የግብርና ሚኒስቴር ስለዚህኛው ኢትዮጵያ ስንዴ በሳተላይት ምስሎች መረጃዎችን ሰብስቦ ትንታኔ ሰርቷል። በ2022/23 የምርት ዘመን ኢትዮጵያ ያመረተችው ቢበዛ 5.8 ሚሊዮን ቶን ነው ይላል። አብይ ግን በዚህ ዘመን ውስጥ አመረትሁ የሚሉት 15.1 ሚሊዮን ነው። በነገራችን ላይ ይህንን የአሜሪካን ግብርና ሚኒስቴርን መረጃ ለአብይ ሽልማት የሰጠው ፋኦም ይጋረዋል። ታዲያ ይህንን ሽልማት ለመስጠት ያስቻለህን መረጃ ከየት አገኘኸው ሲባል ደግሞ ከማዕከላዊ ስታስቲክስ ኤጀንሲ ነው ብሎ መልሷል ይልና በከርሻሌ ስለተሰኙት አንድ ካድሬ የሚያነሳውን ይቀጥላል። በነገራችን ላይ ጠቅላይ ሚኒስትር አብይ ኤክስፖርት አድርጌያለሁ ወይም ለውጭ ገበያ እያቀረበ ነው የሚሉት ስንዴን፣ ጥይትንና መሰል ነገሮችን ብቻ አይደለም። ጥይት ሸጬ የ30 ሚሊዮን ዶላር አገኘሁ ባሉበት አንደበታቸው ለሰላሳ ለ30 ሀገራት መድኃኒት ኤክስፖርት እናደርጋለን ብለውም ያውቃሉ ብዙ ሰው ኢትዮጵያ አምርታ ከሰላሳ በላይ ሀገራት መድኃኒት ኤክስፖርት ታደርጋለች ቢባል ማንም ሰው አያምንም። የሚያምነው መጥቶ ካየ በኋላ። የሚደነግጡ አሉ። አሁን ስናገር ራሱ ብዙ ሰው ያምነኝም የሚለው ንግግር የሚታመን ነገር ባለመናገር የሚመጣ የተደጋጋሚ ውሸት ውጤት ነው። ጥይት ሸጥኩላቸው 30 ሚሊዮን ዶላርም ሰጡኝ የተባሉት ሀገራት እንዳልተጠቀሱት ሁሉ መድኃኒት ሸማች የሆኑት ሰላሳ ሀገራትም አልተዘረዘሩም። ስንዴ ኤክስፖርት አደረግን ቢባልም የገዛው ሀገር አለሁ አላለም ሻጮችም ደፍረው አገር አልጠሩም። ዘኢኮኖሚስት ግን ይቀጥላል። የኢትዮጵያ የስንዴ ምርት የአሜሪካ ግብርና ሚኒስቴር 5.8 ሚሊዮን ቶን ነው ብሎ የገለጸውን ቁጥር በብዙ የሚበልጥ አሀዝ ማዕከላዊ ስታስቲክስ ኤጀንሲ አውጥቶ እያሰራጨም፣ እስከ ባለፈው ወር ድረስ በብሔራዊ ባንክ ድረገጽ ላይ የነበረው መረጃ 5.8 ሚሊዮን ቁጥር ነበር። ይህንን አሁን አስወግደውታል። ለምን ብለን የጠየቅናቸው የዕቅድ ሚኒስትሯ ፍጹም አሰፋ በስህተት የተለጠፈ ነበር ተነስቷል ብለው መልሰውልናል። አብይ ስለ ስንዴ ምርታቸው የፈጠራ ወሬዎችን ይዘው ብቅ ከማለታቸው በፊት በ2022 አንድ ስራ ሰሩ። እሱም የብልጽግና ካድሬያቸውን በከርሻሌን የማዕከላዊ ስታስቲክስ ኤጀንሲ ዋና ዳይሬክተር አድርጎ መሾም ነው። ከዚያም ኤጀንሲው የፈጠራ መረጃዎችን እና የተጋነኑ አህዞችን እንዳወጣ ሲጠየቅ ፈቃደኛ ያልሆኑ ሰራተኞች ላይ እርምጃ መውሰዱን ከኤጀንሲው ያገኘሁት መረጃ ያመለክታል እያለ የሚቀጥለው ዘ ኢኮኖሚስት በመስሪያ ቤት ውስጥ ፖለቲካዊ ጣልቃ ገብነት የለም ብለው በከር ሻሌ መካዳቸውንም መካዳቸውን ያስታውሳል። እዚህ ጋር ስለ በከር ጥቂት ነገር እናክልና ወደ ዘ ኢኮኖሚስት መረጃ እንመለስ። በከር ሻሌ ሰዎች የሚያስታውሷቸው በዘመነ ኢህአዴግ የገቢዎችና ጉምሩክ ዋና ዳይሬክተርና የኦህዴድ ጽሕፈት ቤት ኃላፊ ሆነው ቢሆንም በኦሮሚያ ውስጥ የክልሉ ወጣቶች እየተለቀሙ በሚታገሩበት ዘመን እሳቸው የጸጥታና ደህንነት ቢሮን በመምራት ግንባር ቀደም ነበሩ። ዛሬ እሳቸው የጠቅላይ ሚኒስትሩን ቁጥሮች ሙያዊ መልክ እንዲኖራቸው በሚተጉበት ወቅት ወንድማቸው መሐመድ ሻሌ ደግሞ በመከላከያ ውስጥ ካሉ ጀነራሎች አንዱ ሆነው የአብይን የጦርነት ቆሌ ምሱን ለማቅረብ ከሚተጉት ውስጥ አንዱ ሆነው ቀጥለዋል። አገሪቱ ካሏት ጥቂትና በመንግስታት መለዋወጥ ውስጥም ቢሆን ሙያዊ ግዴታቸውን ከሚወጡ ተቋማት የማዕከላዊ ስታቲስቲክስ ኤጀንሲ አንዱ ነበር። ይሁን እንጂ በከርሻሌ ባለሙያዎችን ሳይሆን የአብይን ቁጥሮች ሊያትሙ ከመጡ በኋላ ሰራተኞችን በማባረርና የካድሬ ሀዞች እንዲነበቡ በማድረግ እንደ ሌሎቹ የአገሪቱ ተቋማት ሁሉ እንዲንኮታኮት መደረጉ ከተሰማ ቆየት ብሏል። ከአንድ ዓመት ተኩል በፊት ጠቅላይ ሚኒስትር አብይ ፓርላማ ላይ ቀርበው ስለ ኢኮኖሚ የተናገሩትን በእናንተ ሪፖርት ላይ የጠቅላይ ሚኒስትሩን ቁጥሮች አስተጋቡ ተብለው የተጠየቁት ሰራተኞች ፈቃደኛ ባለመሆናቸው መባረራቸውን መዘገባችን አይዘነጋም። ከዚህ ጥቂት ወራትን ቀደም ብሎ የኤጀንሲው ሰራተኞች የሀገሪቱ ኢኮኖሚ በቀጣይ ሁለት ዓመት እየገባበት ነው ያሉትን አደጋ የሚያሳይ መረጃ ሊያወጡ ሲሉ በጠቅላይ ሚኒስትር ጽ ጽፈት ቤት ተከልክሎ ነበር። ይህንን ሁሉ ክደው ነው እንግዲህ በከርሻሌ ፖለቲካዊ ጣልቃ ገብነት የለም የሚሉት። አሁን ወደ ዘኢኮኖሚስቱ ዘገባ እንመለስ። ስንዴ ከውጭ ማምጣትን አስቀራለሁ የሚል አንዱ የገባው ቃል እሱ ነው። ማስቀረት ብቻ ሳይሆን እንደውም ወደ ውጭም እስከ መላክ ድረስ የደረስንበት ሁኔታ እንዳለ እናውቃለን። እንግዲህ ስንዴ ከውጭ መግዛቱ ከሁለት ዓመት በላይ ሆኖታል ማለት ነው፣ አሁን ከተቋረጠ። ብልጽግናዎች በአንዳንድ ውሸቶቻቸው ላይ እንዲህ ተናበው ይዋሻሉ። በጥቂቱም ቢሆን ከተናበቡባቸው መንግስታዊ ቅጥፈቶች መካከል ደግሞ ይህ ስንዴን የተመለከተው የአቶ ተመስገን ጥሩነህ ንግግርና የአለቃቸው ተደጋጋሚ ገለጻ ነው። ስንዴ ከውጭ ካስገባን ሁለት ዓመት አለፈን የሚለውን የአቶ ተመስገን ንግግር ዘኢኮኖሚስት እረ ባለፈው ዓመት ብቻ 1.4 ሚሊዮን ቶን ስንዴ ወደ ኢትዮጵያ ገብቷል በማለት ውድቅ አድርገዋል። እንዲህ በማለት የአብይ ቢሮ ከውጭ ስንዴ ማስገባት አቆምን እያለ ደጋግሞ መናገር አብዝቷል። እንዲም ሆኖ የግል አስመጪዎች 400 ሺ ቶን ስንዴ በ2024 የመጀመሪያው አምስት ወራት አስገብተዋል። በ2023 ደግሞ 1.4 ሚሊዮን ቶን ገብቷል ይህንን የዘ ኢኮኖሚስትን ማስረጃ የሞገተም ሆነ የተከላከለ ብልጽግና ሹም አልታየም አንድ ስማቸው ያልተጠቀሰ ቃል አቀባይ እኛ የውጭ ሀገር መረጃዎችን እንደ ቁም ነገር አንወስድም ማለታቸው ግን ተጠቅሷል እንዳም ሆኖ አንድ መሰረታዊ ጥያቄ በድጋሚ እናንሳ ብልጽግና ስንዴ ለውጭ ገበያ የሚያቀርብ ከሆነ የት ሀገር በምን ያህል ዋጋ መቼ በየትኛው ኤክስፖርተር ሸጠ ይህንን ጥያቄ ስለ ስንዴ ደጋግመው ያወሩት ጠቅላይ ሚኒስትር አብይ ምላሽ ሰጥተውበት አያውቁም። ይሁን እንጂ ስንዴው የተሸጠው ኢትዮጵያውያንን ለመመገብ መሆኑ የረድኤት ድርጅቶች ያስረዳሉ። የኢትዮጵያ አቆጣጠር በ2014 ዓ ም በሶማሌ ክልል ውስጥ ድርቅ፣ በትግራይ ክልል ደግሞ ወታደራዊ ከበባ የተከሰተበት ወቅት ነበር። በዚያን ወቅት የዓለም አቀፉ ማህበረሰብ የምስራቁን ድርቅና የሰሜኑን ጦርነት በማጋለጡ ምክንያት ለተጎጂዎች እርዳታ ይቀርብ ዘንድ መንግስት ሁኔታዎችን እንዳመቻች ሲገደድ ለዜጎች የሚሰጠውን ስንዴ ከኔ ካልገዛችሁ የሚል ቅድመ ሁኔታ አስቀመጠ። ስንዴውን ደግሞ ከአርሶ አደሮች በገበያ ካለው ዋጋ በእጥፍ ቀንሶ በግዳጅ ገዛ። ያንን ከአርሶ አደሮች የገዛውን ስንዴ ደግሞ ረጂዎች በዶላር ካልገዛ ያዛችሁኝ ትግራይም ሆነ ሶማሌ ክልል እርዳታ አይገባም በማለቱ ደብሊው ኤፍፒን ጨምሮ ሌሎች ተቋማትም ስንደውን ገዙት። እንዲህ ባለመልኩ ሕዝቡ ላይ በፈጸመው ጭካኔ ያገኘውን ዶላር ደግሞ ድሮንና ጥይት ገዝቶበት መልሶ ይህንኑ ህዝብ ፈጅቶበታል ስንዴ ኤክስፖርት አድርገናል የሚለው ወሬ ከዚህ የላቀ ማስረጃ ቀርቦበትም አያውቅም በአገር ውስጥ ገበያ በዶላር የተሸጠን ስንዴ ደግሞም ጥቅም ላይ የዋለው በኢትዮጵያ ውስጥ ሆኖ እያለ የኔን ስንዴ ካልገዛችሁ ህዝቡ ይለቅ በሚል አቋም አስገድዶ የገዛውንና አስገድዶ የሸጠውን ስንዴ ኤክስፖርት አደረግኩት ሲል ያመኑት የመደመር ምዕመናን ግን ዛሬም ያንኑ ውሸት እያመኑ ቀጥለዋል ዘኢኮኖሚስት ግን ይላል እውነት ቢሆን ጥሩ ነበር መልካሙን ሁሉ መመኘት በዚሁ እንሰናበታለን።